ቡሩኬ ግን ማለት ነው ዛሬ የሀይሚ ልደት በተወለደችበት ቀን የኤልዳናን ጉንጭ መሳም አግባብ ነው? ከሀይሚ ውጭ ሌላ ሴት መሳም ጥሩ ነው? ቡሩኬ በዚህን ቀንስ ደግሞ አግባብ አይደለም። እኛ የጠበቅ ነው። ሌላ ቡሩኬ የመጣበት ቪዲዮ ሀይሚ ትናንት በሰራችው ነገር ኤልዳና ቡሩኬን ይቅርታ እንድጠይቅ ያው እሷ ናት እኮ። በዚህ አጋጣሚ ግን ኤልዳና ማለት ነው፣ እኔ አንድ ነገር ማስተላለፍ ምፈልገው ቤተሰቦች፣ መለጣጠፍ አብዝተሻል። ብሩኬ ላይ መለጠፍ ትወዳላችሁ። በሀይሚ ሰበብ ብሩኬን ታገኙታላችሁ። በቃ መለጠፍ ነው። በኋላ ጠረኑን ለምደሽ ማለት ነው። ሀይሚና ብሩኬ ከታረቁ ያው መለየቱ እንዳይከብድሽ ፈርቼ ነው። እና በዛሬው ቪዲዮ ላይ ቤተሰቦቼ፣ እኔ ዛሬ ቪዲዮ አልተመቸኝ ተመችቷቸዋል እኔ አልተመቸኝም ጌታ ለም ብትሉ ዛሬ የሀይሜ ልደት ነው የደስታዋ ቀን ነው የተወለደችበት ቀን ነው ቢያንስ እንኳን እንኳን ተወለድሽ ብሎ መልካም ቪዲዮ መስራ ቢያቀት እንኳን ዛሬ እንኳን ቢያልፉ ምንም ችግር የለም ይሞታሉ አይሞትም የልዳኗ ተብዬ ደግሞ አንቺ አላለሽም ብሩኬን ሀይሚ ቅርታ እንድትጠይቅ የምታስገድጁ ና እስካሁን መስመር አላለፍሽም ነበር አሁን ግን መስመር እያለፍሽን ልዳና ብዙ ተመልካሽ የወደደሽ ና ያከበረሽ መስመር ሀይሚ ጋ ስላላለፍሽ ነው እንጂ ሀይሜንም ብሩኬንም ሁለቱንም በአንዳይ ነው የምንወዳቸው። እሺ እንደም ከማላቸው ብትወጭ ጥሩ ነው። እኛ እንደም እኮ ድራማ ነው ምናምን ብሩኬ ሀይሚን ያናድዳት ነው፣ ለዛ ነው ዝም ያንሽ። ና መስመር ባታልፊ ጥሩ ነው። አንቺ ብለሻት አይደለም ብሩኬን ሀይሚ ይቅርታ ምጠይቀው። ጠንቅቃ ራሷን የምታቅንጅናትና ብዙ ብዙም መለጣጠፍ አታብዥ ባለ ቡርኬን ጠረንት ለምጅን ያው ቡርኬን ና ሀይሜ ታረቁ ቀን ቡርኬ እኮ አንችን ይዞሽ የመጣ ሚ ማብሸቅ ነው እንጂ ወዶሽ አፍቀሮሽ እንዳይመስልሽ። እንዳትሳሳችን የቆንጆ እና በፍቅሩ ሰምጠሽ በጠረኑ ሰምጠሽ በኋላ መለየቱ እንዳይከብድሽ ፈራው። በጣም ቡርኬ ላይ መለጠፍ አብዝታለች፣ እና ቡርኬ ደግሞ ዛሬ የሰራው ቪዲዮ የእውነት ስህተት ነው ስህተት ነው። እኔ አልተመቸኝም። ቤተሰቦች ጌታ ጋ መሰላችሁ፣ ዛሬ ሀይሜ የተወለደችበት ቀን ነው። ሀፒ በርዝዴይ፣ ሀይምዬ እያሉ የመዳም ቅመሞች ሀይሚቸውን ረጅም እድሜና ጤና ደስታ ሲመኙላት ብሩኬ ደግሞ እንደዚህ አይነት ነገር ይዘህ መምጣትህ፣ ሁለቱ እንደውም ተጋጩ፣ ኤልዳና ና ሀይሚ ማለት ነው። ና ይሄ አግባብ አይደለም። አንተንም ያው እቃ እስከምትል ድረስ ያደረሰም አንተ ኮነ። ብሩኬ የእውነት ስህተት እየሰራ ነው። ሀይሚም አልፋ ተርፋ መጥፎ ከአንደበቷ ያልሆነ ቃል እንዲወጣት እያደረግህ ያለው አንተነህ እየጠራት በልደቷ ቀን እንኳን እየጠራት ከኤልዳና ጋር የምታሳዩት እንትን በጣም ይደብራልና ጥሩ አደለም ደግሞ ሀይሚ አርግ ያለችን ሁሉ ነው የምታረገው ትናንት ሀይሚ ሳም ስላለች ዛሬ በሀይሚ ልደት ቀን ነው ምትስማት ትናት ለምን አልሳም ካት መሳም ካለብና ብሩኬ ከሀይሚ ውጪ ምትስማቸው ሴቶች እኛ አይመቹንም የግድ አደለም እኛ መብት ነው ግን ቢሆንም በዛሬ ቀን ጥሩ አደለም ልክ አደለም እኛ የጠበቅ ነው ሌላ ነው እናንተ ይዛችሁ የመጣችሁት ቪዲዮ ደግሞ ሌላ ነው። የእውነት ቤተሰቦች፣ እኔ የጠበኩት ዛሬ ያ ይሜል ልደት ፖስት ስላረገችው ያው ይጠብቁኝ ባትልም ፖስት ስላለ እኔ ቪዲዮ ነበር የጠበኩት እንጂ ቅርታንበይ ኤልዳና፣ ቅርታንበይ ብሩኬን ምናምን የሚል ቪዲዮ እንደዚህ አይነት ንትርክ በዛሬ ቀን፣ ትናንት ሳሚ ሳሚው ሳማት ብለሽኛል ብሎ ብሩኬ እሷን መሳሜ ልክ አይደለም ብሩኬ። የእውነት ከሀይሚ የተሻለ መገኘት ባለብህ ሰዓት እንደዚህ አይነት ቪዲዮዎች ባሰራ ጥሩ አይደለም። ፈታ ብላችሁ ይብላሃል አይደል? እሺ፣ ፈታ ብለናል። እናንተ ፈታ ብ ብቻ ሀይሜን አታብሽቅብን፣ ሀይሜን አታናድብን። እንዲህ ሀይሚችኮ ከዳኒ ጋር ቀረች። አሁን ዳኒ ከሶሲ ጋር ነው ሄጅ እንደዚህ አልኳት ሄጅ እንደዚህ አልኳት፣ ይያኔ ነው እንዳን የሚፖስተው እና አንተም እንደሷ ቆፍጠን እንድትን። ደግሞ ሀይሚ ባህል ከመጣች የባሰ ነገሩ እየተስፋፋ ነው። ሄዶ ሷም ነገ ከሌላ አሪፍ አይቸኩልም እኔ ማሳያለሁ ብለዋለች። ቤተሰቦች አስቡ እንግዲህና ለዛ ነው ዛሬ ቪዲዮ አልተመቸኝም። ብሩኬ አቃለሁ እልህ እንጂ ኤልዳናን ወዳት እውነት ፍቅረኛ ልታረጋት አይደለም ግን፣ ሀይሚ ለማናደድ ለማብሸቅ ነው ይሄን እያረገ ያለውና ልክ አይደለም። ቢያንስ አንተ ከእሷ ተሽነን መገኘት ያለብህ ሌላው ደግሞ የነትርካችሁ የሚያበቃበት ጊዜ የእውነት እኛ በጣም ናፍቆናል ተርቃችሁ በሰላም በፍቅር የምትመጡበት ጊዜ ነው ሁላችንም የናፈቀን ጭቅጭቁማ በየቦታ ጠገብ ነው እኮ እዛም ስንሄድ ጭቅጭቅ ነው እዛም ስንሄድ መለያየት ነው እዛም ስንሄድ መፋታት ነው እና እሱንም አጠገብ ብለናል አሁን ፍቅር የሚያሳየን ሰው በፍቅር የሚመጣልን ሰው እናንተ ነበራችሁ እናንተም ጭቅጭቃችሁ አርዝማችኋል እና በዛሬ ቀን ብሩኬ ያው መብት ነው ግን በሀይሚ ልደት ቀን እንደዚያ አይነት ቪዲዮ እኔ ያልጠበኩ፣ ቤተሰቦች ጌታ እና ልክ አይደለም ብሩኬ፣ የእውነት ልክ አይደለም። ዛሬ አጥፍታል ሀይሚን የበለጠ አናዳታል። በእውነት ነው ብል በዛሬ ቀን አይገባትም። የተወለደችበት ቀን ከሆነ ሀይሚቹ ቅመሟ ማለት ነው። ብሩኬን ራሱ እኮ ጥግ ድረስ እንድንወዱ ያደረገችኝ በሰብ እኔ በሀይሚ ነው። ብሩኬን ራሱ ጌታ ነው ምላችሁ በሀይሚ ነው ብዙ ሰው ብሩኬን ራሱ እንዲወደው ያደረገችው ና እንደዚህ አይነት ነገር ባይደገም። ብሩኬ የዛሬው ትልቅ ጥፋት ነው፣ የሆነ ጥፋት ነው። እርግጠኛ ነኝ ያው ነገ ሀይሚን ጠርታ ይቅርታ እንደምጠይቃት ነው። ምክንያቱም ዛሬ የእሷ ቀን ነው። በዚህን ቀን ደግሞ መረበሽ፣ እንደዚ አይነት ነገሮችን መስራት ልክ ነው ብዬ አላስብምና ቤተሰቦችን እኛ የጠበቅነው ሌላ ነው። እንግዲው እነሱ የመጡበት ደግሞ ሌላ ነው። በጣም ከባድ ነው። የእውነቴን ነው። ይሄ የእልክ እና የጭቅጭቅ ጊዜያቸው መቼ እንደሚያበቃ እኔ አላቅም። የእውነት ብሩኬ ደግሞ እኔ እንጃ፣ ማለት ከአይሚ በብዙ ነገር ትሻላል፣ በብዙ ነገር እና ከአይሚ ተሽለ በምትገኝበት ሰዓት እንደዚህ አይነት ቪዲዮዎች በዛሬ ቀን በመሆኑ አዝኛለሁ።